እነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄን እኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይት ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ፣ መቼ እንገናኝ፣ ማን የሚያመጣቸው ያው ሰራዊቱ ነው። ጥናችሁን ጠብቆ ያንተን ደረጃም አውቃለሁ። እኛም እዚህ ያለው ነገር በግል አይደለም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 የራሱ ሂደት አለው። እሱን ተነጋግረን እንደት የሚለው ወደዛ የምንመጣበት መጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዝሮ ዝሮ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገብ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም የአሁን ያለበትን ደረጃ ያሳውቅህ። እሺ እሺ

እንዴት ይመራል፣ ጥያቄ ይኖራቸዋል። ጥያቄያቸው እንዴት ይመለሳል የሚለውን እናንተ ይዛቸው የምትቀመጡት የምትመጡት ጥያቄ አለ። እኛም ሆስፕራል የምታነሱት ላይ ተመስርተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ ዞሮ አዋጭ አይደለም። የሄደበት ሂዶ ያከሰረው እንዲሰራ አይታችሁታል። ያጠፋውን ጥፋት አይታችሁታል።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 አብዱ ሴን የሚባለው ሰውዬ ከሌ ጋር ተነጋገረ ተወያየ፣ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስትራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን ማድረግ አለብን መከላከል ሲሆን እንትን ይፈልጋል ማለት ነው። አንተም እኛ ጋር ኮሚኒኬት ብታደርግ ዝሆል እንትናችሁን በዚህ ያለው በአለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግር እና የግለሰቦች ፍላጎት አይደለም ጉዳዩ። እስኪሱ ምናልባት አሁን ያልከው ነገር እንደ እኔ እንደ እዝ ምናምን ሳይሆን እንደ አማራ ህዝባዊ ድርጅት ከህዝባዊ ድርጅት ወታደራዊ አዛዥ ያው ነው። ከሱም ጋር እስኪ እንዴት የሚለውን ከዛ ምን ነገር ሊኖር ይችላል። የኛ ውስጥ ያለ የኃይል አሰላለፍ አለ፣ እናንተም ውስጥ አለ። ያንን ከለየም በኋላ ቀጣይ ምን እናድርግ የሚለውን እንዳልከው ትግል ሁልጊዜ አንዱ በስቅ ትግል አንዱ መፍቻ ድርድር ነው ዝሮ ዝሮ ውጤቱ። ስለዚህ ወደዛ ሊያስገዱ የሚችሉ የሀይል አሰላለፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። ውስጥ እየተስለቆለከ የሚሰራ ባንዳ አለ። እሱን በደረስ እንትን ቁጥር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 በዚህ ውስጥ ከጎንደር ከሌ ከወሎ ከሌ ከሸዋው ከሌ ከጎጃም ከሌ ይሄን እዝጋ ነው አጠቃላይ እነዚህ ጋር ተሰባስባችሁ ግን እንድናደርግ ነው መስፍንም ጋር ኮሚኒኬት ሳደርግ ስለዚህ አሁን የነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች አመቻቻ በሚል ነው ምናልባት ሶስተኛ ቀናችን እንግዲህ አሁን አንተ ስለጠብቀህ ምናልባት ከረቡዕ ከአሙስነታ ጀምሮ ለዚህ ስራ ሌላ ነገር አቁበን እየጠበቀ ነው። እንግዲህ የእናንተ ስልክ ማለት ነው። ለዚህ አንድ ሳቢይን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩን የህዝባዊ ሰራዊት ላይ ያለው ሚስጥራዊ የሆነ ህጋዊ ንግግር ነው የእናንተ እያደረጉ ያ በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌቭል ነው ማናገር እንደ ድርጅት ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው የማገናኝህም ሰው የአንተን የመረጠበትና ምን ምን ምን ምን እናርግ የሚለውን ሊያወያይህ። አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ናቸው። ያው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል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 ያንን ነገር በስነ ስርዓት እንዴት ማነጅ እናርግ የሚለው ወሳኝ ነጥብ ነው። አንተ በምታስበው ደረጃ ክልላቸው ሰርጎ ገብነት ብቻም አይመስለኝም። መንግስት ሳይ መዋቅርን የተጠቀመ ክልሉን ጦርነት ቀጠና ውስጥ ማድረግ የሚፈልግ ቡድንም እንዳለ እንረዳው። አለኛም ውስጥ አለ፣ ወሎ ውስጥ አለ፣ ጎጃም አለ፣ ሸዋ አለ፣ እንደዚሁም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 አንት ነው ሩም ውስጥ ለአውዳርጌ ባካስተ ሌላ የለው። ሄሎ፣ አቤት፣ አቤት። ዞሮ ዞሮ በቃ የጀስት መደላደል እንዴት እንፍጠር የሚለውን አንድ ሁለት ሦስት ተብለው ተቆጥረው ሀሳቦቹ አሁን እኔ ሪአክት የማደርግባቸው ሀሳቦች መኖር መቻል አለባቸው።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 ይሄ መጨረሻ ተሂዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ ግን ለደህና ሞር ሲኩር ዳርገው በጣም ለአንተ ደህንነት ሲባል የምታሳውቀውን አካል ብቻ ለእናንተ ደህንነት መዋቅር ባታሳውቀው፣ ግን አንተም ፕሮቴክት ለሚያደረግ የፌዴራል አካል አሳውቀው። ያው ይገባሃል ለማን እንደሆነ ዞሮ ዞሮ በዛ ደረጃ ከፍ ባለ ሌብል ያዘው እና እንቀጥልበታለን ዘን አገናኘኛለህ እንደሰራልኝ የእሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆነ ማለት ነው። ኦኬ፣ እና ችግር የለ። እንግዲህ እኛ አሁን ከማክሰኞ ማን ነው ከሀሙስ ጀምሮ ሌላ ነገር ፈንህን ስለሆነ የይዘን የተቀመጥነው እና ትር እየጠበቅ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 እዚ አይነት አረዳድ በውስጣችሁ ስለመኖሩ እርግጠኛ አልነበርኩም። አሁን ለእኔ ዛሬ ትንሽ አይኔን የገለጠልኝ በዚህ ደረጃ የሚረዳ ጽንፈኛ ወይም ሽፍት አለ ብዬ አላምንም ነበረው። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። በተለይ በዚህ በዚህ በወሎ በኩል ያላችሁት ምን እንደተደረገ፣ በቲፒኤልኤፍ ምን እንዳደረገ እያወቃችሁ ከቲፒኤልኤፍ ጋር ቁማችሁ ቅጥፊ መሳሪያ ተቀብላችሁ ወሎ ምድር ላይ ውጊያ ማረጋችሁ በጣም ያንገሸግሻል። እኛ ደግሞ ልንጠየፋችሁ አድርጓል። እውነት ለመናገር እኔ አሁን ከዛ የዘለለና ፈቀቅ ያለ ሀሳብ በመያዝህ ግላይ ደስተኛ ነኝ። ብቅ ያደረገው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያደረገው እሱ በውይይቱ የምናየው ነው